የአብይ የኢትዮጵያ መሪነት የሚለው ጉዳይ ከአእምሮ የጠፋ ይመስለኛል። ውደት ለመናገር በልቦና ውቅር ውስጥ አማራ ክልል ተብሎ የሚጠራው ጠና እንደሚያስተዳድር ውስጡ እራሱም አያምንበትም። ለዛም ነው በባለፈው ባደረገው ንግግር የሆነ ሽፍታ ውርር አለ ተብሎ እንዲህ አይደረግም፣ እንደዛ አይደረግም ይላል። መልሶ እዛው ላይ ደግሞ ከባህር ዳር ጎንደር መጓዝ አይቻልም ይላል። እንግዲህ በየትኛውም እንቅስቃሴ ውስጥ አንድ መንግስት የሆነ አካል የሚቆጣጠረው ግዙፍ ኢኮኖሚ አለ፣ ቴክኖሎጂ አለ። ለዛውም ደግሞ እንደ አብይ አይነት ጨካኝ እያንዳንዱ ሚኒስትር መስሪያ ቤት እያንዳንዱ ሴክተር መስሪያ ቤት የአብይ አህመድን ስልጣን ለመጠበቅ ስምሪት በሚሰጥበት ሁኔታ ቅድም አንተ ምስታነሳ እንደነበረው ሳይንስና ምናምን ሚኒስትር የሚባል ፌስቡክ ሰዎችን እንዲያደራጅ ተልእኮ የሚወስድ የግብርና ሚኒስትር የሚባለው ጤና ሚኒስትር የሚባለው ለዚህ የሚመደብለትን በጀት ለአረመኔ ሰራዊት የሚያውል ለሌላ የካድሪ ስራ የሚያውል ምንም አይነት ህጋዊነትና ተጠያቂነት በሌለበት ሁኔታ ውስጥ ነው ያለች ሀገሪቱ። ስለዚህ አብይ አህመድ የሚፈልገውን በጀት በሚፈልገው መንገድ ይጠቀማል። በርካታ ድሮኖችን አሰማርቶ ጀቶችን፣ ሄሊኮፕተሮችን አሰማርቶ ብዙ ሺህ የሴኩሪቲ ሰዎችን አስከትሎ ጎንደር፣ ባህር ዳር ይሄ ጦርነት ከተጀመረ ጊዜ ጀምሮ ሲመጣ ይሄ የመጀመሪያው አይደለም። ከዚህ በፊትም መምጣቱ የሚታወቅ ነው፣ የምንነጋገረው ሀቅ ነው። ይህ ጦርነት የሚካሄደው የሰው ህይወት ነው የሚከፈልበት። የበርካታ ህልመኛ ወጣቶችን ህይወት የምንገብርበት ጦርነት ነው እየተሰለፍንበትም። ትልቅ የሆነ ፖለቲካዊ አላማ የያዘ ጦርነት ነው እየተካሄደ ያለው። በዚህ መሀል ለፖለቲካ ኮሬክትነስ ብለን ለፕሮፓጋንዳ ብለን ለታይታ ተብሎ የሚዋሽ የሚቀጠፍ ነገር ሊኖር አይችልም። መሀል ባህርዳር ከተማ ላይ መሀል ጎንደር ከተማ ላይ ያሰማራነው ዩኒት የለንም። የሰርጎ ገብ ጥቃት የምንፈጽምባቸው አመቺ ሁኔታዎች ሲፈጠሩ የጠላትን የመረጃ ሰዎች፣ የጠላትን የሰራዊት ከፍተኛ መኮንኖች ላይ ጥቃት ፈጽመን የምንደመስስባቸው አጋጣሚዎች አሉ። ነገር ግን እንደ አብይ አህመድ አይነት ሰዎች እንቅስቃሴ የሚያደርጉት ደግሞ በቂ ጥናት አድርገው በቂ እንቅስቃሴ አድርገው በቂ ያስ ሲባል በእኛ በኩል ዝግጅት አይደረግም ስራዎችን ለመስራት ሙከራዎች አይደረጉም ማለት አይደለም። ብዙ ጊዜ ትሞክራለህ አንድ ቀን ይሳካልሃል። ይሄ የሚገጥም ነገር ነው። አፍጋኒስታን ውስጥ እኮ የአሜሪካ መሪዎች ደርሰው ይመለሳሉ በዛ የጦርነት እሳት መሃል። ሶሪያ ውስጥ የሆነ ሀገር መሪ በዛ ከባድ የእርስ በርስ ጦርነት ውስጥ ይሄዳሉ። የዩክሬኑ ፕሬዚዳንት ዘለንስኪ ጦር ሜዳ ድረስ ደርሶ ይመለሳል። ለዛውም ራሽያን የሚያክል ሀገር ጋር ገጥሞ እና ይሄ አዲስ ነገር አይደለም። አንዳንዶቹ ለማላገጥ ይሉታል። አንዳንዶቹ ደግሞ በየዋህነት ስለ ጦርነት ባህሪ፣ ስለ አጠቃላይ ሁኔታው ባለማወቅ የሚገልጹት ነገር ስለሆነ ብዙም ቁም ነገር ውስጥ የሚገባ ነገር አይደለም። ነገር ግን የአማራ ክልል ማለት ባህር ዳር እና ጎንደር ከተሞች ማለት አይደለም። የሁለቱ ከተሞች ተደምሮ እንኳን ሀምሳ ቀበሌዎች የማይሞሉ ናቸው። አማራ ክልል ግን በጠቅላላው ምን ያክል ቀበሌ ነው ያለው ምን ያክል ወረዳ ነው ያለው የሚለውን ማሰብ ያስፈልጋል። ኢንተርምስ ኦፍ ፖፕሌሽን ሶፍት ተሪተሪ በጣም ከፍተኛ መጠን ያለውን ቀጠና የተቆጣጠረው የፋኑ ኃይል ነው የሚያስተዳድረው የፋኑ ኃይል ነው። ከዚህ ፐርስፔክቲቭ ነው ጉዳዮች መወሰንም መነሳትም ያለባቸው። እነኝህ ከተሞች ደግሞ ብቻቸውን ከተሞች አይደሉም። ከገጠር ቀበሌዎች ጋር፣ ከገጠር ወረዳዎች ጋር ያላቸው ትስስር ያላቸው ኢኮኖሚያዊ ማህበራዊ መስተጋብር ነው ከተሞቹን ከተማ የሚያደርጋቸው እና እዛ ላይ ያለንን ኢንፍሉዌንስ እዛ ላይ ያለንን ፖለቲካዊ ተሰሚነት ነው ታሰብ እና መወሰድ ያለበት እንጂ አንድ የሀገር መሪ የሆነ ከተማ ደርሶ መጣ አይፋኑ የለም የሚል ድምዳሜ ላይ በአንድ በኩል ደስ የሚል ነገር ነው። ኤክስፔክቴሽኑ ህዝቡ ምን ያክል በኛ እምነት እንዳለው ምን ያክልም ማሸንፍ እድላችን አጠገባችን እንደሆነ ፍንትዋ አድርጎ የሚያሳይ ነገር ነው። ሄጅመንት በአንድ በኩል ማለት ባየው ለምን በዚህ ልክ የትኛውም የአማራ ክልል ከተማ ላይ አብይ አህመድ መድረስ ድርሽ ማለት የማይችልበት ነባራዊ ሁኔታ ተፈጥሯል ማለት ቢያንስ አማራ ክልል ላይ ያለውን ጦርነት ጨርሰነዋል ብለን ልትወስድ ትችላለህ። እና በዛ ደረጃ ኤክስፔክት መደረጉ በእርግጥም ያንን ማሳካት የምንችልበት እድሎች እጃችን ላይ ስላሉ የሚጠበቅ ነገር ነው። ነገር ግን ተጨባጭ ሁኔታው ከዚህ አንጻር ነው መታየት ያለበት። በየቀኑ ውጊያ ሳይደረግ ውሎ አያውቅም። በየቀኑ የጠላት ሰራዊት ሳይከዳ ውሎ አያውቅም። በሁሉም አቅጣጫዎች፣ በሁሉም ቀጠናዎቻችን፣ በሸዋም፣ በወሎም፣ በጎንደርም፣ በጎጃም፣ በወለጋም ጭምር በርካታ ውጊያዎች ይደረጋሉ፣ ድሎች ይገኛሉ። ምንድነው አሁን ህዝባችን የለመደው ዶሮ ገብ የሆኑ ትልልቅ ዜናዎችን ትልልቅ ድሎችን ይጠብቃል። እነኛን ድሎች ካልሰማ የድሉን ሁኔታ በደንብ ማጣጣም የማይችልበት ነባራዊ ሁኔታ ስለተፈጠረ እንግዲህ ያ ሁኔታ ሲፈጠር ይመስለኛል ነገሮች ድምቅምቅ የሚሉት እንጂ ከዛ በተረፈ የተለመደው ስራ ላይ ነን። የህዝባዊ ስራዎች ይሰራሉ፣ የማደራጀት ስራዎች ይሰራሉ፣ እዚህ የአንድነት ተግባራት ይሰራሉ። በጣም ብዙ በርካታ ስራዎች የሚከናወኑ ፖለቲካዊና ወታደራዊ ስራዎች አሉ። በሙሉ አቅማችን እንቅስቃሴ ላይና ስራ ላይ መሆናችን ያው መታወቅ አለበት። እያንዳንዱ ነገር በመጣ ጊዜ ሁሉ ወደ ሚዲያው በተደጋጋሚ መምጣትም አስፈላጊ ነው ብለን ስለማናም ኮሜንት የሚደረጉ ነገሮች ብቻ እንደዚህ ሲኖሩ አልፎ አልፎ ብቅ ማለት ያስፈልጋል። ሀያ አራት ሰዓት ነው የፋኖ አመራሩ ስራ የሚሰራው። በብዙ ቦታዎች ከደህንነት ጥበቃ ጋር ተያይዞ እንደ ልብ በመንቀሳቀስ ረገድ በተለይ ከድሮን እንቅስቃሴ ጋር ተያይዞ የሚደረግ ጥንቃቄ ስላለ ያንን ጭምር ያመጣጠነ በየጊዜው ስብሰባዎች፣ ውይይቶች ስለሚደረጉ በዛ መሰረት ስራ እየተሰራ ነው ማለት ነው ባጭሩ። እንዳነሳውል፣ ንግግራችን ስንጀምር ይህን ጉዳይ በእኛ በኩል ከዚህ በፊት በሰላማዊ መንገድ ተሞክሮ፣ ያው አገዛዙ አፈሙዝ በማንሳቱ ምክንያት ተመጣጣኝ ምላሽ ለመስጠት እና አገዛዙን ለማሸነፍ ጠመንጃ አንስተናል። ጠመንጃ ይዘን እየመራን ባለንበት ሁኔታ ውስጥ ነን ደግሞ እንዲህ አይነት የሰልፍ እንቅስቃሴዎችን መምራት በብዙ ምክንያት አስቸጋሪ ነው ብለን ነው የምናምነው። ስለዚህ ራሱን የቻለ ንቅናቄ አንድ ወቅት ጀምረ ነው የነበረው የቀኝ የወጣቶች ንቅናቄ የሚባል አደረጃጀት፣ ሕቡዕ አደረጃጀት ለመፍጠር ሙከራ ተደርጓል። በእኔ እምነት፣ በግል አስተያየቴ ግን እንዲህ አይነት እንቅስቃሴዎችን ሌሎች የተደራጁ የፖለቲካ ኃይሎች፣ እንደው ለወጉም ቢሆን ብዙ ፓርቲዎች አሉ፣ መግለጫ ሲያወጡ የምናያቸው በምርጫ ቦርድ ተመዝግበናል የሚሉ ነገም ለምርጫ ሊመጡ የሚችሉ ፓርቲዎች አሉ አዳዲስ ፓርቲዎች እነሱ እነሱ ይህንን እንቅስቃሴ ቢመሩት ቢያስተባብሩት የተሻለ ውጤት ሊያመጣ ይችላል ብዬ አስባለሁ። ከጥያቄም እንደተረዳሁት በብዙ የኢትዮጵያ አካባቢዎች በደቡብም በኦሮሚያ ክልልም በሌላውም በብዙ የኢትዮጵያ አካባቢዎች እንዲህ አይነት ንቅናቄዎች አሉ። ንቅናቄዎቹ እውነት ለመናገር እንደውም ጊዜያቸውን የጠበቁ አይደሉ፣ እጅግ የዘገኙ ናቸው ብዬ ነው በኔ በኩል የማምነው። በብልጽግና አገዛዝ ምክንያት እዚህ ሀገር ላይ ያልደረሰ ምስቅልቅል የለም፣ ያልተከሰተ የኑሮ ውድነት የለም። አሁን ደግሞ የንግዱ ማህበረሰብ ላይ ከፍተኛ የሆነ ግብር እና ታክስ ተጨምሮበት ነው ያለው። ከፍተኛ ቀውስ እየተፈጠረ ነው ያለው በየቤቱ የእያንዳንዱን ቤት የእያንዳንዱን ሕይወት እና ኑሮ እያንኳኳ ነው ያለው። ሰው አንጥሮ ሀብቱን እንኳን ቤት እንኳን አከራይቶ እንዳይኖር ተራ ሰ- አነስተኛ ስራ እንኳን ሰርቶ እንዳይኖር አዲስ አበባ የተደረገው ማፈናቀል የተደረገው አደገኛ ስራ የሚታወቅ ነው። ይሄ ሁሉ ነገር ተሸክሞ ህዝቡ በዚህ ደረጃ ትክሸውና ደንድኖ ያገዛዙን ዱላ ቁጭ ብሎ መገረፉ እኔ በእውነት እንደግለሰብ ሳስበው የሚገርመኝ ነገር ነው። ምን አይነት ወኔ ማጣት ነው ብዬ አስባለሁ። ነገር ግን እነዚህ ህዝባዊ እንቅስቃሴዎች ብዙ ጊዜ ታይተው ብልጭ ብለው ድርግም ይላሉ እና በዚህ ደግሞ የአገዛዙ መዋቅር የተካነ ነው። እነዚህ ነገሮች አቢዩዝ በማድረግ ለምሳሌ ሐኪሞችን ንቅናቄ ማስታወስ ይቻላል። የመምህራንን እንቅስቃሴ ማስታወስ ይቻላል። ስለዚህ በተደራጀ መንገድ ተቋማዊ በሆነ መንገድ ወይ በሲቪክ አሶሴሽኖች እና በሌሎች ኃይሎች የማይመራ ህዝባዊ ንቅናቄ ውጤት ያመጣል ብዬ በግሌ አላምንም። ሁሉን ነገር ደግሞ በፋኖ መዋቅ በፋኖ ማዕቀፍ ስር መጠርነፍ ትንሽ አስቸጋሪ ነው ብዬም ማምናለሁ በግሌ። ይህ ትግል የህሊና ትግል ነው። ይህ ትግል የአማራ ህዝብ ትግል ነው። ከዛም አልፎ የመላው ኢትዮጵያውያን ትግል ነው ብዬ ነው ማምነው። ሁሉም በየድርሻው፣ ሁሉም በየጠጠር ሊወረውርበት የድርሻውን ታሪካዊ ኃላፊነቱን ሊወጣበት የሚገባ ትግል እንደመሆኑ መጠን ሁሉን ነገር እኛ ከምንሸከመው እንደየነባራዊ ሁኔታው፣ እንደየአመችነቱ እንደየአካባቢው ተጨባጭ ሁኔታ ነገሮች መታየት አለባቸው ብዬ አስባለሁ። እኔ ለምሳሌ ብጠቅስልህ ከዚህ በኋላ ባህር ዳር ላይ የባህር ዳር ወጣት ሰላማዊ ሰልፍ አድርግ ብለብትጠራው መጀመሪያ ክላሽ መታጠቅን ነው የሚያስቀድመ አይቶታል፣ በጣም ደጋግሞ ደጋግሞ አገዛዙን በዚህ መንገድ ጠይቋል። በዛ መንገድ ሲጠይቅ የተሰጠው ምላሽ የሚታወቅ ነው። ለዛም ነው ዛሬ በባህር ዳር ዙሪያ ያሉ ብርጌዶቻችን ያኔ ባነር ይዘው፣ ያኔ ጥያቄ አንስተው አደባባዩን ያጥለቀለቁ ወጣቶች ናቸው ዛሬ ብሬን፣ ስናይፐር፣ ድሽቃ ታጥቀው፣ ሞርተር ታጥቀው አገዛዙን እየተፋለሙ ያሉት። ቀሪዎቹ ወንድሞቻቸውም መሰልጠንን፣ መደራጀትን፣ መታጠቅንና አገዛዙን መጣልን ነው የሚፈልጉት እንጂ በባዶ መስዋዕትነት መክፈል የሚፈልጓል። ምክንያቱም የአገዛዙ ምላሽ የሚታወቅ ነው። ኃላፊነት የሚሰማው አገዛዝ ሲሆን፣ የሞራል ተጠያቂነት ያለበት አገዛዝ ሲሆን፣ ራሱን እንደ መንግስት የሚያይ ራሱን እንደ ህዝብ አገልጋይ የሚያይ አገዛዝ ሲሆን እኮ የተጠየቀው ጥያቄ በቂ ነበር። ስልጣንም ለመልቀቅ በቂ ነው፣ ጥያቄዎችም ለመመለስ በቂ ነው። ነገር ግን ጨዋታው ወደ ጉልበት ስለተቀየረ እንደዚ አይነት ጥሪዎችን ለማድረግ ትንሽ የሞራል ጥያቄም ጭምር ያስነሳል ብዬ አስባለሁኝ። እና እኛ ሞር እየሰራን ያለንበት ጉዳይ የኃይል ብልጣ ወስደን የአገዛዙን ሰራዊት መበተን ማፍረስ እና ማንኮታኮስ ላይ ነው። ነገር ግን ሌሎች ህዝባዊ ንቅናቄዎች፣ ህዝባዊ ንብተኝነት ተግባራት ደግሞ ለእኛ ትግል አጋዥ እንደሆኑ በጽኑ እናምንባቸዋለን። ተግባሩ ግን መከናወን ያለበት በሌሎች አደረጃጀቶች ጭምር ነው ብዬ ነው የማምነው። ዘመን ሀገርን ከመፍረስ ለመታደግ ዋጋ በከፈለበት ዘመን ይሄ መዝሙር ይሄ አባባል ሊሰራ ይችል የነበረ ነው። አሁን ግን ያ ነገር ታሪክ ሆኗል። ዛሬ ያሉት የመከላከያ አመራሮች ዛሬ ያለው የመከላከያ ሰራዊት የሽብር ተግባር የሚፈጽም የሽብር ተቋም ነው። የአብይ አህመድ የግል ንብረት ነው። የብልጽግና የፖለቲካ መሳሪያ ነው። መከላከያው እየተማረከ ያለው ጠረፍ ላይ አይደለም። መከላከያው እየተማረከ ያለው ዳር ድንበር ሲጠብቅ አይደለም። መከላከያው እየተማረከ ያለው እየተመታ ያለው እየፈረሰ ያለው በአዋጅ በህግ በህገ መንግሥት የተሰጠውን ተልኮ እየፈጸመ አይደለም። ይልቁንም የራሱን ህዝብ ግብር ከፍሎ የሚያኖረውን ህዝብ ጓዳ ውስጥ ቤት ውስጥ በመግባት ሴት ልጆቹን የገበሬውን ሴት ልጆች እየደፈረ የአርሶ አደር ሚስቶችን እየደፈረ በድሮን የራሱን ማህበረሰብ እየጨፈጨፈ ስላለ ነው። መከላከያው በቂ ምላሽ በፋኖ በኩል እየተሰጠው በየቦታው እየበተን ነው ያለ ነው ፖርዛት ማተር እያንዳንዱ የተማረከ የመከላከያ አባል በየመንደራችን መጥቶ ጭምር ነው የተገደለው። ይህንን ስምሪት የሚሰጠው ደግሞ አብይ አህመድ ነው። ስለዚህ መከላከያን መንካት አይቻልም የሚል ጥያቄ የሚያነሳ ሰው ይህንን ጥያቄ ማቅረብ ያለበት መከላከያውን ለውርደት መከላከያውን ለብተና መከላከያ ለት ለሞት መከላከያውን ለመፍረስ እየዳረገው ያለውን አብይ አህመድን ነው። ይህን ጥያቄ መጠየቅ ያለበት ይሄንን ፕሮፓጋንዳ ሊሰሩ ያሰቡ የሚዲያ ሰዎች የመጀመሪያ አድሬስ ማድረግ ያለባቸው መልእክታቸውን ለአብይ አህመድ ነው። ምክንያቱም እንዳነሳሁት ለብሔራዊ ተልእኮ የሚደራጅን ሰራዊት ለግሉ የቅዠት ፍላጎት አገር ውስጥ ያለውን የፖለቲካ ኃይል ደፍቆ በተለይ አማራን ህዝብ ደግሞ በባርነት ይዞ የዚህ የምስራቅ አፍሪካ ሱፐር ፓወር ለመሆን ደግሞ የሀገር ውስጥ አልበቃ ብሎት በውጮቹ በጎረቤቶች ላይ ጥምር እያመፀ እንደ ረባሽ እየሆነ ዛሬ ኢትዮጵያን ሁሉም አቅጣጫ ከበባ ውስጥ ያስገባ የፖለቲካም ፍልስፍናም የወታደራዊ እውቀትም ድንቅ የሆነ ግለሰብን ነው ይህን ጥያቄ መጠየቅ ያለባቸው እርግጥ ነው መከላከያ መከላከያ ተብሎ ስሙ በጉልህ ሊጠራና ሊከበር የሚችለው የኢትዮጵያን መለዮ ስለለበሰ ብቻ አይደለም ኢትዮጵያዊነትን ስለተላበሰ ጭምር ነው ያ ስም ሊሰጠው የሚችለው ነገር ግን አንዳችም እንዲህ አይነት ነገር አታይባቸውም የመከላከያ አመራር የምትላቸው ጄኔራሎች የምትላቸው አክቲቪስቶች ናቸው እንግዲህ በሳምንት በቀን በየሚዲያው እየወጡ በየዩቲዩብ እየወጡ አንዳንዶቹም በግል ሶሻል ሚዲያ በከፈቱ ጭምር በተለያዩ ሀገራት ላይ ሲዝቱ፣ ሲፎክሩ አንዳንዱ ሀገር ላይ እኮ የአንድ ሀገር መከላከያ ኢታማዦር ሹም በዚህ ልክም የሚናገረው ንግግር የአንድ ሀገር ጀኔራል የሚያወራው ንግግር እኮ ትልቅ አጀንዳ ነው፣ መሳይ ትልቅ አጀንዳ ሆኖ አናሊሲስ ተሰርቶበት ለዛ ካውንተር ፕሮፓጋንዳ የሚሰራበት የጦርነት ዝግጅት ሁሉ የሚደረግበት ሁኔታ ነው። ነገር ግን የእኛዎቹ እንግዲህ የውጩን ኃይል ለመዳቸው መሰለኝ አሁን ላይ እንደ ውሻ ነው የሚጮሁት፣ እና ንቋቸው ነው የሚያልፍ ጎረቤቶቻቸው ጭምር ንቀዋቸው ረስተዋቸዋል፣ እና መልስ መስጠትም ሰልችቷቸው በጅምላ አንዳንዴ በጅምላ የሳምንቱን ምናምን ምረው መልስ ይሰጧቸዋል። አይደለም በሀገር ደረጃ ያሉት እኛ እንኳን በዛ ደረጃ ያልደረስ ነው ለነሱ መልስ መስጠት ለመስጠት እስከሚያሰለችን ድረስ የፖለቲካ ወሬ ሲያወሩ ነው የሚውሉት። ከዲፕሎማሲያዊ እውቀት የተፋታ ከወታደራዊ እውቀት የተፋታ ጸረ ሕዝብነትን ጭምር ሲያንጸባረቁ ነው የሚውሉት እና እነኚህ ዘራፊ የመከላከያ ጀነራሎች የሚመሩት ወራሪ ሰራዊት ታችኛው ሰራዊት በአቅሙ ከእናቶች መቀነት ገንዘብ የሚቀበል ከአርሶአደር ኪስ ገንዘብ የሚቀበል የአርሶአደር በሬ አርዶ የሚበላ ፍየል፣ በግ ቀምቶ የሚበላ መካከለኛው መኮንን ከተለያዩ የዞን ከተሞች ከክልል ከተሞች ካለ ነጋዴ አስሮ ሶስት መቶ ሺህ አራት መቶ ሺህ ብር አንድ ሚሊዮን ብር በጉቦ መልኩ እየተቀበለ ጉድጓድ እያስቆፈረ ረሽናለሁ እያለ የራሱን ህዝብ የሚዘርፍ ከፍ ያሉቱ ደግሞ በነገር ላይ ከፍተኛ ጀኔራሎቹ ፉክክራቸው ዱባይ የሚሰሩት ቤት አውሮፓ የሚገዙት ቤት እያንዳንዳቸው ጊዜው ሲደርስ በታሪክ ፊት የሚጠየቁበት ይሆናል። በፍትህ አደባባይ የሚቆሙበት ይሆናል። እያንዳንዱ ከፍተኛ መኮንን፣ እያንዳንዱ የእዝ አመራር፣ እያንዳንዱ የኮር አመራር በአረብ ሀገራት የተለያዩ ቦታዎች በዋናነት ዱባይ ላይ ቤት ለመስራት ነው ቅድምድሙ። ቤተሰቡን እዛ እያሸሸ እያስቀመጠ ያለ ጀነራል ነው። በድሃ ልጅ ደም፣ በድሃ ገበሬ ልጅ ደም የሚቀልድ መኮንንን ነው። እንግዲህ እነዚህ ሰዎች መከላከያ የሚል ግዙፍ ስም ሰጠው ሊያንቆለጳጵሱ የሚሞክሩት ይሄ መከላከያ ነኝ የሚል አካል ከዚህ በኋላ ባለበት ቁመና እዚህ ሀገር ላይ በአቅሙ ልክ በቁመናው ልክ ቆየ ማለት የኢትዮጵያን የመፍረስ እድል በከፍተኛ ሁኔታ ስለሚጨምረው የኢትዮጵያን መኖር የሚፈልግ የኢትዮጵያን ታሪክ የሚፈልግ የኢትዮጵያን ቀጣይነት የሚፈልግ ሰላም የሚፈልግ አካል ይሄ መከላከያ በቀዳሚነት መፍረስ እንዳለበት በጽኑ መስራት አለበት። ይህን ምለው ለአንድ ሀገር ሕልውና መከላከያ የሚያስፈልግ መሆኑን አጥቼው አይደለም። ይህንን ምለው ይሄ መከላከያ የብልጽግና ዘበኛ እንጂ የኢትዮጵያ ዘበኛ አለመሆኑን በተግባር ስላየሁት በተደጋጋሚም ህዝቡ ያረጋገጠው ጉዳይ ስለሆነ ነው። አብይ አህመድ ስልጣን ላይ ከወጣ ጊዜ ጀምሮ አሁን ያለው የመከላከያ ኃይል አንድም ቀን ለኢትዮጵያ ብሔራዊ አጀንዳ ደሙን አላፈሰሰም። አንድም ቀን ለኢትዮጵያ ብሔራዊ አጀንዳ አንድም ነገር አድርጎ አያውቅም። ሁሉንም ጦርነቶች ያደረገው፣ ሁሉንም ውርደቶች የተከናነበው፣ ሁሉንም ምርኮኞቹን ያስረከበው፣ መሳሪያውንም ያስረከበው ለአብይ አህመድ የቅዠት ስልጣን በሚል ምክንያት ነው። ለአብይ አህመድ አውራነት በሚል ምክንያት ነው። ስለዚህ ይህ ኃይል ከዚህ ተልእኮ የማይፋታ እንዲሆን ያደረገው ደግሞ አመራሩ ጀኔራሎቹም ሌሎቹም ከፍተኛ አመራሮች ከፍተኛ የሆነ የሀብት ዝርፊያ፣ ፉክክር፣ ሽሚያ ውስጥ በመሆናቸው ያንን ብሔራዊ ስሜታቸውን ሊያዳምጡበት የሚችሉትን እድል አጥተዋል። አንዳንዶቹ ዘመናትን ከሰላሳ ዓመት በላይ አርባ ዓመት በአመራርነት በወታደራዊ ተቋም ውስጥ የቆዩ ቢሆኑም በቅርብ ጊዜ ያዩት ነገር አጠቃላይ የገንዘብ እንቅስቃሴው በርዟቸውም ጭምር ይመስላል ሙሉ በሙሉ ወታደርነት የሚለው ከአእምሯቸው ላይ ጠፍቶባቸዋል። ዘርፋችሁ ብሉ፣ ስልጣኔን ብቻ ጠብቁ የሚል አጭር ተልኮም ተሰጧቸዋል። በዛ መሰረት እየተንቀሳቀሰ ያለ ኃይል አሸባሪ ስለሆነ መበታተን መፍረስ ነው ያለበት። እሱ ደግሞ በሚገባ እየተከናወነ ነው።